ኤፍሬም ምን ነው ያዙኝ ልቀቁኝ አለ። ዛሬም ዛሬም ደግሞ ደግመው ምን ነው በዚህ ናክል ማለት ነው። ኤፍሬም ከመቼ ጀምሮ ነው አንተ እንደዚህ አይነት ጸባይ፣ እንደዚህ አይነት እንጃ ለሩታ ምላሽ የምትሰጥበት መቼ ነው የተማርከው ማለት ነው? እንዴ ትወና እየተማርክ ነው? ትወና እኮ እንደዚህ አይደለም። ሲቀጥል ድራማ እንደሆነ በትክክል እናቃለን። ነገር ግን ድራማም ቢሆን ሩታን አሳልፈህ ለሚዲያ እንዳሰጣት ዋ ባለፈ ራሱ በተናገርከው ነገር በጣም ለብዙ ሰው ለጠላት አሳልፈህ እንዳሰጣት። ማናችሁም ቢሆን በሩታ ላይ ቀልድ የሚሆን ጨዋታም ስሰሩ በቃ የሚያምርባችሁ ነገር ስሩ። ምክንያቱም ከዚህ ስራ እራቁ፣ ይቅርባችሁ። በጣም ያስጠላል፣ በጣም ይደብራል። በቃ ለምን ትንሽ ነገር አትሆንም? ስማችሁ ከሚጠፋ ከምትረገጡ፣ ከምትሰደቡ የሌላችሁን ስም ከሰው አምጥቶ ከሚጥልባችሁ ከዚህ ሁሉ ነገር እራቁ፣ ይቅርባችሁ ብለን በጣም ደክመናል፣ ግን እናንተ አልሰማም ብላችኋል። እስካልሰማችሁ ድረስ ሩታ ላይ የምታረጉት ሩታ ላይ የምታረጉት ትወና ስነ ስርዓት ይዛችሁ ብትውኑ እኔ በጣም ደስ ይለኛል፣ ቤተሰብ ምክንያቱም ሁሌም ያስለቅሷት እሷ ናት። ለድራማ ማልቀስ የለባትም ለምንኛውም ነገር ከሩታ ዐይን እንባ መውረድ የለባትም። አብርሽም ቢሆን ተረጋግተህ ለኤፍሬም ወግነህ መናገር ሳይሆን በቃ ሚስትህ ናታ፣ ተረጋግተህ በተረጋጋ መንፈስ ማውራት ቤትህን ማስቀመጥ። ደግሞ ሲቀጥል በትዳራችሁ መሃል ጥሩም ተናገረ መጥፎም ተናገረ ማንም በመሃላችሁ መግባት የለባችሁ። በቃ ችግራችሁ ትክክለኛ እውነት ህይወታችሁ ከሆነ ይሄንን ነገር በካሜራ ጀርባ ማንም ሳያችሁ ሚዲያ ላይ ሳትመጡ ካሜራ ሳትደቅኑ፣ እንደ እናንተ ምን ሊቀሩባቸው ነው? ለመጥቀል ለሶስት ቀን ማለት ነው ቤተሰቦቼ ያላቸውን ችግራቸው ለመፍታት ካሜራ አቁመው ካሜራ ዘግተው ከካሜራ ጀርባ ሩታሞሎች አብርሽም ሆነ አውርታችሁ ተነጋግራችሁ ጨርሳችሁ ወደ ተመልካች ጋር ብትመጡ ምን አለበት በቃ ኦዲየንስም ላይ በጣም እየተጫወታችሁ ነው። ብዙ ሰው ደግሞ እየከፋው ነው። ብዙ ሰው ደግሞ እያስለቀሳችሁ ነው። ምክንያቱም ይሄ ነገር ስራ ነው። ስድብ ይቅር፣ ሁላችንም እንስራ፣ እንተባበር ሲባል ሰው አይፈልግም። ሰው የሚፈልገው ግርግር ነው፣ አውቃለሁ። ግርግር ከሌለበት አይጠፍጥም። እናንተም ደግሞ ያንን ነገር ግርግር ተመቸኝ፣ በቃ በግርግር ነው እኔ ዩቱቤ እንደሚያድግላችሁ እያወቃችሁ ተራ በተራ ህዝቡ ላይ እየመጣችሁ አትጫወቱበት። እና ሲቀጥል ይሄ ነገር እውነት ትክክለኛ ታሪክ ከሆነ በየዩቱብ እየዞራችሁ ሩታ፣ እንደዚህ ያለ ቻብርሽ፣ እንደዚህ ያለ ወጣ፣ ህይወታቸው፣ ተጋቡ፣ ፈረሰ ከምትሉ በቃ በካሜራ ጀርባ ለምንድን ነው ማታስተካክሉት? ምክንያቱም ይሄ ነገር እውነት አይደለም። እውነት ቢሆን ትክክለኛ ታሪክ ቢሆን ማንም እንደዚህ አይነት ቆሻሻ ሴራ ሚዲያ ላይ አይመጣም። እና ምን ሆናችሁ ነው? ሩታም ቢሆን ተረጋጊ፣ ቤትሽን ቁጭ በይ። አይም ደግሞ ቁጭ አልልም እርፍ ታረጋለሁ ካለች ትሂድ፣ መብቷ ነው። እናት አባቷ ቤት፣ ሌላ ቦታ ትሂድ እንጂ እናት አባቷ ቤት ረፍት ታርግ፣ እንደውም ይሻላታል። እዛ ወልዳ ትምጣ፣ በቃ የመጀመሪያውም ስለሆነ የመጀመሪያ እርግዝና ሲሆን በጣም ነው የሚከብደው። እና ውድ ቤተሰቦቼ እርፍ ታርጋ ትምጣ። እንደውም በዚህ አጋጣሚ ሩታ እንደውም ከሚዲያ ራሱ ብትርቂ በጣም ደስ ይለኛል። እኔ ቤተሰቦቼ ለሳምንት ለአስራ አምስት አይኗን ሚዲያ ላይ በታመጣ በጣም ደስ ይለኛል። ምክንያቱም ካለው አንጻር ከሚሏት አንጻር ማለት ነው። በቃ ሁለት ቀን አስተካክላለሁ አልካብርሽ ካስተካከል ካንተ ይሄኛው ነገር እንደ ዛሬ ቆፍጠን ብለህ ማንኛውም ሰው ሲመጣብህ ሚስቴን አትኩም ብኝ እኔ አትንኩኝ፣ ትዳሬን ልኖርበት፣ ቤቴን ልኖርበት ያለፈ ነገር አልፈዋል ባለፈ ክርምት ቤት አይሰራበትም ብትል ትክክለኛ የሆነችን ምላሽ ብሰጥ አንተም አትሰደብም ሚስትህም አትሰደብም ቤተሰብህም አይሰደብም ወንድምህም አይሰደብም። ሁሉም አክብሮ በስነ ስርዓት ቁጭ ትላለህ ማለት ነው። ነገር ግን ተው አብርሽ፣ በጣም የዋህ ነው። የዋህነታችሁ አታብዙ። ምክንያቱም እናንተ የዋህ በሆናችሁበት ሰዓት አብርሽና ሩታ የዋህ ናቸው። ቤተሰብ እንዲያድግ፣ ጓደኛ እንዲያድግ፣ እንድንለወጥ፣ ትንንሽ ዩቲዩበሮች እንዲሰሩ እና ነው የሚያደርጉት ይሄ ነገር። እኛም ደግሞ ስነ ስርዓት ይዘን እንምላት ስነ ስርዓት ይዘን ቪዲዮአችንን እኒ ካወደደን እኒ ካልወደደን ደግሞ ማለፍ እንችላለን። የሚሰብ የለም። እና ከምትሰደቡ ከምትወቀጡ፣ አንዳንዴ እውነቴ ነው የምላቸው ስድብ ምንም ነገር አያረጋቸውም። ለአብርሽና ለሩታ እና አዲስም አይደለም። ብቻ አንዳንዴ አለ የሚመጣ ልብ የሚነካ ነገር የሰው ልጅ ሆናችሁ ለሰውን የምትመኙት ነገር ልባችሁን ያቆስላል። ስለዚህ አብርሽና ሩታ ከዚህ ነገር ወይም ውልቅ ብላችሁ ውጡ፣ ሌላ አይዲያ አምጡ። ወይም ደግሞ ከቻላችሁ አብርሽ ሚስተህን ይዛ ለማዝናናትም ይሆን ሩታም ይሆን ወደ ራስሽ ተመልሰሽ የሚመጣልሽ ነገር ሁሉ ማመን የለብሽም። በዙሪያሽ ብዙ አንቺ ይህንን ትዳር እንድትበተኝ አብርሽና አንቺ ተለያይታችሁ ቁጥ የምትሉት ይህ ነገር እንደውም ድራማ ሆኖ ድራማ ባይሆን ራሱ ወገቡ አስሮ የተነሳ ሰው አለባችሁ። ለዚህ ለጠላታችሁ ደግሞ ቦታ አትስጡት፣ ክፍተት አትስጡት። እባካችሁ እኛንም አሳርፉን። እኛ ስለምንወዳችሁ ስለምናደንቃችሁ፣ ሩታዬ ደግሞ በጣም እኔ እንጃ ሀገር ያስጠራች የሴትን በላይ የሆነች ልጅታ ስለሆነች ማንም የዋህን ስለሆነች ማንም ሲነካ ደግሞ መልካምም ነገር ስለ ሩታ ያወራ ሰው እኛ ሩታ ከተባለ አንችልም ብዙዎች አሉ። ከሚዲያ ላይ ሩታ ስታለቅስ ማየት አንፈልግም፣ የሩታ አምባሲ ወርድ አንፈልግም ብለው የሚጠፉ ማለት ነው። ምን ባረጉ? እናንተን በወደዱበት እናንተን ባደነቁበት እና ለተመልካችም አንዳንዴ ቦታ ስጡት ማለት ነው እና በዚሁ አጋጣሚ ኤፍሬም ስነ ስርዓትህን ብትይዝ መልካም ይመስለኛል። በእርግጥ አው አንተ እንደዚህ አይነት ልጅ አይደለህም። እናውቃለን መልካም ነህ። ለሩታ ልዩ ቦታ አለህ። በጣም ከህቶችህ በላይ ትሳሳላታለህ። ይህን ሁሉ ጊዜ ስትቆዩ አንድ ቀን ሩታን አታስከፋትም። ነገር ግን ለድራማ ብለህ ደግሞ መለማመጥ ምናምን፣ አንተ እንደውም እኮ በእነሱ ትዳር አያገባህም እኮ። ባለፈም ብላሃለች እኮ ሩታ፣ በእኔና በሱ መሀል አትግባ ብላሃለች። ስለዚህ አለመግባትም ትችላለህ። ደግሞ ሄዳለውም ካለች መብቷ ነው ማንም ተለማምጣት ተለማምጣህ እኮ አስቀምጠኝ አላለችውም እዚህ ጋር ያለችው እኔ ርፍት ያስፈልገኛል በቃ ርፍት ማድረግ ነው ስለዚህ ርፍት ካስፈልጋት መሄድ አንተንስ ደግሞ ቤቷን ድረስ መታ ጠርታ ለምን ትሂድ በልመና አይሆንም እስከ ዛሬ ለምን አሃት ነበረ ቁጭ ያለችው አይደለም ወዳ ፈቅዳ አብርሽን አፍቅራ ነበረ ቁጭ ያለችው ስለዚህ ይሄ ነገር በአንተ ህይወት ቢሆን ምን ታረጋለህ ምክንያቱም እኔ ያልፈርድብህም ለምን ድራማ ስለሆነ ነገር ግን ድራማም ቢሆን ሩታ ላይ ጫናታ ባታበዙ በቃ ያለ አቅሟ ያልሆነ ነገር ተውኝ ከምትሏት እስቲ አንድ ቀን ማለት ነው ከዚህ ሁሉ ነጻነት እንድትወጡ ከዚህ ሁሉ ቆሻሻ ስራ እንድትወጡ ከዚህ ሁሉ ነገር ሩታ ሰረቀች ሩታ ባልወሰደች የሁለት ሴት ህይወት አበላሸች ከምትባል እስቲ አንድ ቀን ወጥታችሁ የሩታን ህይወትን ተናገሩ ሩታን ምን እንደታ እንዳላቸዋት ምን አቅርቢ እንዳላቻት ማለት ነው። ወታችሁ ተነገሩ። ለተመልካች ደግሞ በቃ ይቅርታ ጠይቁ። አለቀ። በይቅርታ የማይፈታ ነገር የለም። ታውቃላችኋል። እኛ ደግሞ ምንም ነገር ብታረጉ በዚህ አጋጣሚ እንወዳችኋለን፣ እናከብራችኋለን። ለም ጀግና ስለሆናችሁ፣ መልካም ስለሆናችሁ ሰውን እንድታንጨጭ። እኔ በነገራችን ላይ ማብረሽና ሩታ ህዝቡን ሲያንጫጩት በጣም ነው ደስ የሚለኝ። ነገር ግን ሲሰሩም በጣም ደስ ይለኛል። ሌላም ደግሞ ታናናሽ ዩቱበሮች ትንንሽ ጠቃቂ ትሆኖች ሲሰሩ በጣም ነው የምደሰተው። እኔም ስሰራ በጣም ነው የምደሰተው። ምክንያቱም ልለወጥ አይደለም ምሰራው። ስለዚህ አብርሽ ደግሞ ለውጣ አለሽ ተለወጪ ቢለኝ ይሄ ልጅ ክፋት አይደለም ለራሱ ዝቅ ብሎ ሚስቱን ዝቅ አድርጎ በቃ ቤቱን ዝቅ አድርጎ የሌለው ማንነቱ ውስጡ የሌለው ማንነቱን አውጥቶ ሚዲያ ላይ ዘርግፎ እየሰራ እያለ ያንን ነገር ሰው አምኑ ካልተቀበለ በጣም አስቸጋሪ ስለሆነ በቃ